ሴት ልጅ ስትገፋህ ምንድነው ማድረግ የሌለብህ? የሚል ነው የዛሬ ቪዲዮ የርዕስ። ሴት ልጅ ስትገፋ ግፊቷን መጠቀም ነው እንጂ ያንተ ስራ ግፊቷ ልክ እንዳልሆነ ማስረዳት፣ ግፊቷ ልክ እንዳልሆነ ለሷ ለማሳመን ምክንያት መፈለግ የለብህም። ሁላችንም የየራሳችን የሆነ በቂ ምክንያት ሊኖረን ይችላል። ምናልባት አልፈለግህም ለማለት ሊሆን ይችላል ፍቅረኛ ሀሞኜ ከአንተ መለየት ፈልጋለው በቀኝ ግንኙነት ለማለት በቂ ምክንያት ሊኖረኝ ይችላል። አንተ ግን ካላመንከው፣ ካልተቀበርከው፣ ካልወደድከው ምናልባት የምትታገለው ትግል ምን ያሰኘኛል? እኔን እንድንቅር ምን አይነት ሰው ነው ለራሱ ዋጋ የሌለው ራሱን የማያከብር ወንድን እንዳይ ታደርገኛለ ማለት ነው። አንተን እኔ ትሪት የማደርግበትን አንተን የማይበትን ለአንተ ዋጋ ምሰጥበትን መንገድ ማነው ያስተምረኝ? ተራስ ነው የሚሆነው። ባፈቀርኩ ምክንያት ስለወደድኳት፣ ስላፈቀርኳት እንዲህ አደርጋለሁ ምንም ማለት አይደለም ብለህ ካመንክ ልክ አይደለህም። ምክንያቱም የጊዜ ጉዳይ ነው እንጂ ከሆነ ጊዜ በኋላ ለእሷ ያለህም ስሜት ይጠፋል። ምክንያቱም ያ ስልጣን ከምንድን ነው የመጣው? ለእሷ ያለ ስሜት እኮ ነው ፓወር። የሆነ እሷ ስትገፋ፣ እሷ እንደማፈልግህ ስትነግርህ፣ እስኪ ልክ እንዳልሆነችም ለመናገር ሊሆን ይችላል ደጅ ለመጥናትም፣ ሀሳቧን ለማስቀየርም የምትመላለሰው ምን ሰላለ ነው? ለእሷ ያለ ስሜት ያንን ስለሚያስደርግ ነው። ለእሷ ያለህን ስሜት ስለምታዳምጥ ነው። በተቃራኒው ግን እያደረገች ያለችውን እንዲሰማክም ሊሆን ይችላል፣ እንድታይም ሊሆን ይችላል፣ እንድታቅም። እያደረገችው ያለችው ነገር በሕጊ ሊሆን ይገባል። አንተን ከሷ አሬቆ ለማስኬድ ስቲል ግን ፋይት ለማድረግ ከመረጥ በትክክለኛው መንገድ መሆን አለበት። አሊያም ደግሞ ስትገፋ በምን አይነት መንገድ ነው ዋጋህን ፍቅርህን ረዳ ማድረግ የምትችለው ከኔ ከተቀያይ የተወሰኑ ደቂቃዎችን ቆይና መልስ ይዘት ይሄዳል። ሀይ እንዴት ናችሁ? የወዲት ነኝ። እንኳ ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ሰለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ፣ እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ ከታች ሰብስክራይብ የምትሉበት በተን ትኖራለች። እሷን ተጫኑ፣ አብራችሁ የደወል ምልክቷን መጫን ታዲያ እንዳይረሳ ለብዙ ወንድሞቻችን እንዲደርስ ደግሞ አንድ ሰከንድ ወስደን የቪዲዮን ሳብ ላይክ እናረጋለን። አብራችሁ ቆዩ። አንደኛው ስሜታዊ እንዳትሆን ስሜትህን መቆጣጠር መቻል አለብህ ማለት ነው። እሷ ስትገፋክ የምታሳይህ ሪያክሽኖች ሊሆኑ ይችላሉ። የምትናገራቸው ንግግሮች ሊሆኑ ይችላሉ። እንዲሰማህ የምታደርጋቸውም ስሜቶች ባጠቃላይ ንዴቶች ሊከቱ ይችላሉ፣ ሊያስከፉ ይችላሉ አረለ ብዙ አይነት ደስ የማይል ስሜቶች ሊሰሙ ይችላሉ። ወንድ የሆነ ሪጀክት መደረግን ማስተናገድ ላይችል ይችላል። ኢጎ አለ፣ ወንድነት አለ፣ እንዴት እሸነፋለሁ ወይም አልሸነፍነት ባይነት አለ። በዛ ላይ ግልጽ ያልሆነ መረጃ ቁር ልብ ላይ ጠብ ያላለ ምክንያት ካላገኘ ብዙ አይነት ስሜት ሊሰማ ይችላል። ግን ስቲል ምን መሆን አለብን? ማቹርድ መሆን አለብን። በሳል መሆንን ደግሞ ማሳየት የምትችለው ለአንድ ሴት ምን በመሆነ ስሜትን በመቆጣጠር ነው። ያንን ደግሞ የሚረዳ ርቀትን ስጠብቅ ነው ከእሷ ርቀትን ስጠብቅ ምናልባት ጉለት ይታያል። ምናልባት ብስለትን እንድትወድህ ሊያደርጋት ይችላል። ምናልባት በሳልነትን ፍቅረኛም ከሆነች የተሰማትን ነገር ለመናገር ሊሆቻ ለማስረዳት ድጋሚም ለመምጣት እድል ትሰጣታለ። ስሜታይ ግን ከሆንክ የምትናገራቸው ንግግሮች የምታሳየው ሪያክሽኖች ምን ያደርጋል? ክብርህን ዝቅ ያደርጋሉ። ስትናደድ ልትናገራት ትችላለ። ኦቨር የማይሆን ነገር ሲበዛ ደግሞ ምትም ሊኖር ይችላሉ። ሰዎች የሚመጣቸው የሚሰድቧቸው ሰዎች በስነስርዓት እንዲያናግሩ ኦር እንዲያከብሩ አጠብቀም። ስለዚህ ትንቅሃለች፣ ዝቅ አድርጋ ታይሃለች። አንተን ለመድፈር በጣም ሰፊ መንገድ ትፈጥረላታለህ። በዛ ፋንታ ስሜትን ተቆጣጥራ ግን ፊትህን አዙረ ከሄድክ፣ ርቀትህን ከጠበቅ፣ ሚገርም ማንነትን ታስተዋውቃታለህ። ከአይምሮዋ በላይ የሆነ ማንነትን እንድታይ ታደርጋታለህ። እንደዚህ አይነት ወንዶች እኛን ይገዙናሉ። እዛ ቦታ ቆመ ግን እንዴት ግርግር የምትፈጥር ከሆነ ምንም አይነት በሳልነት የማይታይበት ምንም አይነት አርቆ ማስብ የመሪነት የወንድነት መረጋጋት ኩራት እንደሌለ ካሳየች ትንቅሃለች። ሴት ልጅ ግን እንድታከብር ስትገፋ በትልቁ ማድረግ ያለብህ ስሜት መቆጣጠር፣ ስሜትህን አለመቆጣጠር ካልቻልክ ከባድ ነው የሚሆንብህ ኔ ውድነት። ስለዚህ ስሜትህን ተቆጣጠር፣ ርቀትህን ጠብቅ። ክፍተት ወይም የፈጠርከው ስፔስ ማንነትን ያሳያት። ሁለተኛ ግፊቷን ተጠቀም። ግፊቷን ተጠቅመ ማንነትህን ማሳየት ሲገባ እዛው ቆመ አትግፊኝ እባክሽ፣ አብረሽኝ ወይ እድል ስጭኝ፣ ምን አጠፋው፣ ምን አድርጌ ነው እያልክ እሷን የምታሳድድ የምትለምን ከሆነ ስሜቷን ወይ ሀሳቧን ለማስቀየር ሀሳቦች የምታመጣ ከሆነ እስታይሉን እየቀያየር ከአይነቱን እየቀያየርክ ምን ታደርጋለች? ትንቅሃለች፣ ችላ ትልሃለች። ያደረገችው ድርጊት ልክ እንደሆነ ታስባለች። ስለዚህ ያ ልክ እንዳልሆነ የምታሳያት ስትገፋ በገፋች ርቀት መሄድ፣ ራስን ማሻሻል፣ ራስን መለወጥ፣ ልክ እንዳልሆነች የሚያሳያትን ነገሮች ማድረግ ቅድም ነገር ያለው በሳል መሆንህን ማቹርድ መሆንህን ስሜትን መቆጣጠር እንደምትችል በማሳየት ነው። ያ ግፊቷ አንተ ክፍት ጊዜ እንዳገኘ በቃ እድልችን አልተጠቀምሽም ብለህ ወደ ሌላ ነገሮች ላይ ሽፍት ማድረግ፣ አዲስ ነገር መሞከር፣ ከጓደኞች ጋር በጣም ሰፊ ጊዜ ማጥፋት ከሚወዱ ጋር እንደዚህ አይነት ነገሮች አድርግ እንጂ ግፊቷን መጠቀም ትተ እየገፋችህ ያለችውን ነገር ለማስተካከል ፊክስ ለማድረግ ስሜቷን ድርጊቶቿን ቃላቶቿን ልክ እንዳልሆኑ ማስረዳ ይሄ እኮ የእሷ ማንነት ነው የምታደርገው የምትናገረው የምታሳየውም ይሄ ማንነቷን የሚገልጽ ነው ስለዚህ አንተን የማይመጥን ማንነት ስታሳይ ፍቅርህን የማይመጥን ፍቅርን መቀበል ያልፈለገ ማንነት ስታሳይ አትለማመጥ ወይም እኔ ናችሁ በፈለግሹ መንገድ ይሄ በፈለግሹ ነገር አድርጊኝ የሚሉ ትርጓሜዎችን ይሰጣታል፣ ያስንቃል። ግፊቷ ግን የተሻለ ማንነት እንዲኖርግ እሷ የተዎችን እሷ የገፋችው ማንነት ወድቆ እንዳልቀረ ማሳየት ነው ትልቁ ስራው እንጂ እዛው ልመና፣ መለማመጥ፣ ልማመጥ እንዲልሆንልሽ፣ እንደዛ ምን አጠፋው የሚል ነገር ያስንቃችኋል፣ እንዳታደርጉት። ሶስተኛው ሴት ልጅ ስትገፋ ዝምታ አማራጭ ሳይለንት በጣም የሰው ልጆች ትልቁ ፓወር ነው፣ እንዲከበሩ የሚያደርጋቸው ባይብል። በዛ ላይ ደግሞ ፍቅርህን ካወቀች ፍቅርህን ስትገልጽላት ከሆነ ማንም እንዳልሆንክ እንደማትወድህ የሚያሳይ ሪያክሽኖች ናቸው። ግፊት የምንለው ግኖር ማድረግ መኩራት ነው፣ አደለ? ግፊቶች ሌላ ትርጉም የላቸው። ፍቅረኛም የባህሪ ለውጥ ማምጣት ከዚ በፊት ምትሰጥህን ቦታ ክብር ምናምን መቀየር ስታይሏ፣ ሁላ ነገር ንግግሯም ተሆነ መቀየሩ፣ አደለ? ግፊት የሚባለው ከኔራቅ ምናምን የሚሉ እነዚህ ነገሮች ሀፕን ሲያደርጉ ምንድን ነው ማድረግ ያለብህ የሚለው ጥያቄ ነው መመለስ ያለበት፣ ለሁላችንም ማለት ነው። እነዚህን ነገሮችን አንተ እስቲ በራሳቸው የመጣ ነው ወራዲ አንተ ጋለ ፖዘቲቭ ነገር ሆነ ፍቅር አይደለ ፍቅርን ልቀበል ካልፈለገች፣ ከዛ ቦታ ሄዳሁን ዝምታ መምረጥ ስንላችሁ ጸጥ ብለህ እንደዚህ ተቀመጥ አይደለም። ምት መሞከር የፈለግከውን ለእሷ ያለ ስሜት አድርግ የሚልህን ለምናት ሊሆን ይችላል ብያቸዋለሁ። ሂድ እዚህ ቦታ ትገኛለች፣ ደውልላት፣ ደክስትላት፣ አንዴ ሞክር ምናምን ከሚሉ ድርጊቶች መቆጠብ ማለት ነው። በቃ ዝምታ ማለት ነው። የምታውቀው ነው። እዛ አንተ ሌላ ነገር ለጓደኛ ደውልላት፣ ለእናትህ ደውል፣ ለሆነ ሰው ደውል፣ ለሷ ልክ ደውል፣ መጻፍ የሆነ ሀሳብህን ሽፍት አድርጎ ወደ ሌላ ቦታ ድጋሚ። ፍቅረኛም እንደዚህ አይነት አክሽኖች ስታደርግ በራሷ ጊዜ ጸጥታ መርጠ ይውጣላት እስቲ ብለህ ዞር ፊትህን ስታደርግ ምንድን የተፈጠረው የሚል ጥያቄ ይፈጠርባታል። ገባህ አለ። አለበለዚያ ምንድን የተፈጠረው ጭቅጭቅ፣ ምን ሆኜ ነው? ምን ተፈጥሮ ነው? እስቲ ንገሪ፣ ምንድን ነው አዲስ? እንደዚህ ልትሆኝ ይቻል? ለምንድን ነው እንለያይ ምትይኝ? ለምንድ እንደዚህ? እነዚህ ነገሮች ይበልጥ ሰዎችን የልብ ልብ ይሰጣቸዋል። ምን አይነት ነገር እንዳጣች እንዲገባት አታደርጋትም። ማንን፣ ምንን በቀላሉን የሚያጣች እንደሆነም እንዲገባት አታደርግም። በፋንታውን ትጨቃጨቃት ትሆነ ምን እንደተፈጠረ ማወቅ ግርግር፣ መፈጠር ከሆነ አስሬ መደወል፣ ቴክስት ተመላክ፣ እሷን ከፍታ ላይ ሰቅለ አንተን ዝቅ ማለት ያ ማለት የቀረች ጠብታ ኢነርጂ ካለ መስጠት ማለት ነው። ስለዚህ አስብበት ቁጭ ብለህ ዝምታ መምረጥ እሷን እንድትለማመጥ ከሚያደርጉ ድርጊቶች፣ ወደ እሷ ከሚስቡ ድርጊቶች በመሻት ይሄ በጣም ትልቅ የዝምታ በጣም እንድታከብር የሚያደርጋት ፓወር ነው። በፋንታው ግን የምትጨቃጨቃት ከሆነ ድርጊቶቹ ድምፅ ያላቸው ከሆነ በጣም የሚጮሁ ከሆነ ትንቀፋለች ሴት ልጅ። ስለዚህ ወንድሜ ዝምታ ምረጥ። እንድትናገር እንድታደርግ የሚያደርጉን ነገሮችን በሌላ ነገር ቀይራቸው። አራተኛው ሴት ልጅ ከእሷ እንድትርቅ ስትገፋ ማድረግ የሌለብህ ነገር ቢኖር እሷ ጋር ያለህን ኃይል መተው ነው። እሷ ጋር ያለህ ኃይል ማለት ፍቅሯ ነው። በቃ ለእሷ ያለህ ፍቅርን እዛው ከተውኮ በቃ እሷ ጋር ይቀመጠ እንደፈለገች ታድርገኝ ብለን ፍቃድ ሰጥተው ከታውቀው፣ ሁሌም ቢሆን ምን ያደርግሃል? ይጫወትብሃል ማለት ነው። ስትመጣ እንድትቀበላት ያደርግሃል። በፈለገች ሰዓት ልታገኝ ስትመጣ አንተ ፍቃደኛ ነው። አንተ ስትሄድ የሚደረግልህ አቀባበል የምትፈልገው ካልሆነ፣ አንተ የምትፈልገውን መቀበል ፊል ማድረግ የምትፈልገው ፊል ሳታደርግ ቀርተህ ግን እሷ አንተ ስለምትወዳት ስቲል ስለምትፈልጋት ስቲል ስለምታከብራት እዛው ከተወከው ፍቅርህን ምን ያደርግሃል? ያስንቅሃል። እሱ ነው መረሳት የሌለበት። ስለዚህ ምን ማድረግ አለብህ? ፓወርህን ማስመለስ መቻል አለብህ። እሷን ስትመጣ እንድትቀበል የሚያደርግህ፣ እሷን በፈለገች መንገድ እንድታናግርህ፣ እንድታይ እንድታደርግ የፈቀድክላትን ፓወር ማስመለስ መቻል አለብህ። ያንንም የምታደርግበት ትልቁና ዋነኛው መንገድ መቁረጥ ነው። በቃች ሴት አትሆኚኝ የምታሳየኝ አክሽኖች፣ የምትናገረኝ ንግሮች እንደማትፈልገኝ የሚያሳይ ነው። ስለዚህ ራሴን ልፈልግ፣ እኔ ማነኝ? ራሴን ወደዋለሁ ወይ? ቦታ ይገባኛለሁ? የሚሉ ጥያቄዎችን ስትጠይቅ ወደ ራስህ ማየት ትጀምራለ። ወደ ራስ ማየት ስትጀምር፣ ራስህን መውደድ ስትጀምር፣ ራስህን ደስተኛ ማድረግ ስትጀምር፣ እና በዋነኝነት ደግሞ ለእሷ የሰጠኸውን ቦታ ፍቅር ማስመለስ ስትችል ምን ይፈጠራል? ልክ እኔ እዚህ እያየኸኝ እንዳላት እንዲህ የውዲት አይነት ስሜት ይኖርሃል። የሰፈር ልጅ እህት ትሆናለች ማለት ነው። እንደፈለገ የሚያደርጋትን እንድትሆን የፈቀደላትን ፍቅር ትወስዳለ። ያ ነው ኃይልክ። ለእሷ የምትሰጠውን ፍቅር ፍቅር ተሞክራ ምናምን በሙሉ የሚያስደርግህን ነገሮች በሙሉ የሰጠሃት ፓወርን ማስመለስ መቻል አለብን። ከተውከው ግን እንድትገፋህም እንደ ያሰዋቸው ነገሮች እንድታደርግ ፈቅደ ከተውክ ግን በተራዋ ምን ትሆናለች? ስትመጣ እንደምትፈቅድላት ስለምታውቅ እድል እንዳላት አንተ ላይ ፓወር እንዳላት አንተ ላይ በፈለገችው ሰዓት የወሰነችውን ውሳኔ መቀየር እንደምትችል ካወቀች፣ አንድ ሴት ምን አላት ማለት ነው፣ አንተ ላይ መብት አላት። መብት ካላት ደግሞ ትንሽ የባህሪ ለውጥ ስታመጣ ፍቃድህን መቀየር ስትጀምር ምን ትጀምራለች? መቀየር ትጀምራለች። ወይ ታፈቅርሃለች፣ ወይ ደግሞ ሞር ንቃክ ትሄዳለች። አንተ ግን እንደዛ ሆነ እንዳጣይቃት፣ ፓውርህን ውሰድ፣ አስመልስ። ለእሷ የሰጠኸውን ፍቅር፣ ቦታ፣ ክብር ለራስህ ስጥ። በዚህ መንገድ ይስተካከላል። ሴት ልጅ ስትገፋችሁ ለመተውም ሆነ ስትተዋችሁ የምታሳያችሁ ምልክት ይሆናል። ምን? በዝምተኝነት ወይ በችለተኝነት እንዳልተፈጠረ አትተዉት። ወደሽ ከተደፋሽ ቢረግጡሽ አይግፋሽ አይነት ኑሮ አትንቁ፣ በወንድ ልጅ ላይ አያምርም። አምስተኛው ሴት ልጅ ስትገፋ በትልቁ ካደረግከው የሚያስነቅል ልምምጥ ልመና ናቸው እነዚህ ሁለት ነገሮች፣ እንዳትረሳ። ልምምጥና ልመና መደወልን አያካትትም። ባይዘው እንገናኝ የሚለውንም አያካትትም። ልምምጥና ልመና ለምን አታገኘኝም እንደዚህ ባሉ አይደል፣ በእናትሽ እስከ ማውራት ድረስ በጣም ቲፒካል ልምምጦች፣ በቃ ወንድነትህን የሚያስረሱ በቃ ደፋር መሆን፣ ኩሩ መሆን፣ መሪ መሆንህን የሚያስረሱ ቃላት መጠቀም ነው የማወራል ማለት ነው። በርግጥ እንደማወራው ቀላል ላይሆን ይሆን ይችላል። ነገር ግን ክብሩንም ማጣት በራስ መተማመን የሚሸረሽር ነገር ማድረግ ተመሳሳይ ስሜቶችን ይሰጣል። ባይዘው ማለት ነው ዛሬ ላይ መስልህ ይችላል። ዛሬ የማታወጣውን የምትለመለመንህም መለማመጥህም ቀለል አድርገህ የምታደርገው ነገር ነው ለምን ታውቃለህ? ቅድም የነገርኩህ ሀይል አላት። ለእሷ ያለህ ስሜት ነው ይህንን የሚያስደርግ በቃ ያንን የማጥፋት ስራ መስራት ሲገባት ልመናና ልምምጥ ከመረጥክ በጣም ስትደውል ካላነሳህ ለምን አላደወልሽም ብለህ ፓራግራፍ መጻፍ በጣም ልመናና ልምምጥ የተሞላ እሱ ነው። ልመናና ልምምጥ ቴክስት መላክ አይደለም። ቴክስት ልትልክ ትችላለህ። ሀይ፣ እንዴት ነሽ፣ እንገናኝ። አይ ካለች በዛው መቅረጥ፣ ወጣ ግፊቷን መጠቀም፣ ድጋሚ ያንና ለማድረግ ነው። ግን ሁለተኛ ዞር፣ የኔ ቆንጆ፣ እንደዚህ ወኝ፣ እንዲወጥቶ ለምን ምናምን፣ ምኖሽ ምናምን፣ እንትና፣ ይሄ ይሄ ነው ልምምጥ እላችሁ። እነዚህ እሷ ቴክስቷን እያረበበች ከወንዶች ጋር ሙድ ትይዝብሃለች፣ ትስቅብሃለች። መንገድ ላይ ለስተና ንቃት አልፋለች። በቃ ማንም እንደሎም ታስብሃለች። ፍቅረኛ መሳሳይ ተጣላችሁ፣ በተለይ በማታውቀው ምክንያት ከሆነ የባህሪም ለውጥ የመጣምን ከሆነ ያንን ነገር በሰዎች ሊሆን ይችላል። በማስለመም በማስለማመጥ በመለማመጥ ራስህን ብትሞክረው ብታስሞክረው የማይሆን ነገር ነው። ሰዎች ለእኛ ያላቸውን ስሜት በምናደርገው በልምት በልመና አይቀይሩም። ስለዚህ አስንቅሃል። ካስናቀ ደግሞ ለምንድን ነው ማትተው? የተሻለው መንገድ ይህንን አለማድረግ እንደሆነ ካወቅ ምረጥ። እስቲ ግደልህ ለእሷ ያለ ስሜት ምንም አያደርግህም። ራሱ የሚያከብር ያደርግሃል። በዚህ መንገድ ዋጋህን እንድታይ ያደርግሃል። ኦልሞስት ሁሌም ነው የምናገራችሁ ዋጋችሁን ክብራችሁን የምትፈልጉና የምትወዱ ከሆነ ቫሊዴት እንድታደርግህ ከፈለገች አንድ ሴት እንድትንቅህ ሳይሆን፣ ማድረግ የሌለብህን አታድርግ። እሷን ስለወደድክ ብቻ መታገስ የሌለብህን አትታገስ። ለሷ ፍቅር ስላለህ ብቻ መሄድ የሌለብህን ርቀት አትሂድ። በቃ ፍቅሯ ስለገፋህ ብቻ ወደ ራሳችን እንመልከት። ራስ ላይ ትኩረት ካደረግክ፣ ራስን ከወደድክ ለራስ ከሷ በላይ ስሜት ካለ በቃ መኔ ታሸንፋታለህ። ልትንቅህም ወደታችን ልታይ አትችልም። ተቃራኒውን ግን ካደረግ አንተ ነው የምትጎዳው። ሐሳቤን ከወደዳችሁት፣ ከተቀበላችሁት፣ ካመናችሁት ለሌሎች ይጠቅማል ብላችሁም ካመናችሁ ለእኔ በላይክ ለሌሎች ደግሞ በሼር አሳውቁኝ። እኔ ታችሁ በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣችሁ ሰላም ሁኑ።